የእስራኤል ከፍተኛ ቴክኖሎጂ ያላስቆመው የኢራን ጥቃት በአለም አቀፍ ሚዲያ ደረጃ የጦርነት ተመራማሪዎችና ተንታኞችን ያወዛገበው ምሽት ኢራን በእስራኤል ላይ ከ300 በላይ ሰው አልባ አውሮፕላኖችን፣ ክሩዝ ሚሳኤሎችን እና ባልስቲክ ሚሳኤሎችን ወደ ወታደራዊ ስትራቴጂክ ኢላማዎች በመተኮስ ከፍተኛ የተባለውን ጥቃት አድርጋለች። በመካከለኛው ምስራቅ ብሎም በዓለም የቴክኖሎጂ በተለይም በውትድርና ሳይንስ የመጠቁ ምሁራን መናሪያውን የምትታየው እስራኤል በዜጎቿ ላይ እንዲሁም በወታደራዊ ተቃውሞአቸው ላይ አሰቃቂ ውድመት ሲደርስ ማንም ሊያድናት አልቻለም። ሁኔታው እጅግ አስደንጋጭ ነበር። የሀገሪቱ ከፍተኛ ጄኔራሎች ለዚህ ጥቃት ምንም መልስ መስጠት አልቻሉም። ምክንያቱም እነሱም ጥቃቱን ከህዝብ እኩል ነው የተቀበሉት። ይሁን እንጂ ጥቃቱን ሙሉ በሙሉ ባይሆንም አብዛኞቹን ግን መከላከል ችልናል ብለዋል። ለነገሩ ዓለም በአንድ ዓይን የተመለከተውን ቅጽበታዊ ጥቃት እንካድ ቢሉ ማን ያምናቸዋል? ከዚህ ጥቃት በኋላ በብዙዎች ዘንድ የሚነሳው ጥያቄ የኢራን የጦር መሳሪያዎች በምድር ላይ ካሉት እጅግ የላቀ መከላከያ ስርዓቶችን ከገነባችው እስራኤል እንዴት አልፎ ሊያጠቃት ቻለ የሚለው ነው። ከዚህ ጥቃት ጀርባ ያለው የኢራን የቴክኖሎጂና ወታደራዊ ስልት ምንድን ነው? የእስራኤል አየር መከላከያ ስርዓቶች ከዓለም በጣም የተራቀቁ ናቸው። የአይረንዶም ለአጭር ርቀት ሮኬቶች፣ የዴቪድ ወንጭፍ ለመካከለኛ ርቀት ሚሳኤሎች፣ ቀስ ሁለት እና ቀስ ሶስት ለረጅም ርቀት ባለስቲክ ስጋቶች፣ እንዲሁም ኤፍ 35 ጀቶች እና የሳይበር ችሎታዎች ታልሞ የተሰሩ ናቸው። ነገር ግን ኢራን በመቶዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ በማስወንጨፍ የመከላከያ ስርዓቱን በግዙፍ ድምፅ አስጨነቀች። ምንም አይነት የመከላከያ ስርዓት ሊያስቆማቸው በማይችለው ፍጥነት የእስራኤል ቁልፍ ቦታዎች ውድመትን አስተናገዱ። ለመሆኑ የኢራን አነጋገር የጥቃት ስልቶች ምንድን ናቸው? እንዴትስ በተሳካ ሁኔታ እስራኤልን መበቀል ቻለች? ኢራን የእስራኤልን ራዳር የሚፈታተኑ በዝቅተኛ ፍጥነት የሚበሩ ድሮኖች፣ የክሩዝ ሚሳኤሎች እንዲሁም በከፍተኛ ፍጥነትና ከፍታ የሚበሩ ባለስቲክ ሚሳኤሎችን በእኩል ሰዓት ተኮሰች። የእስራኤል መከላከያ ቴክኖሎጂዎች የሚይዙት፣ የሚጨብጡት ጠፋቸው። ሀገራቸውን ከውድመት ሊታደጉ አልቻሉም። ለከርመው የሚተማመኑባቸው ጀነራሎች ለዚህ ጥቃት አቅም አጠራቸው። ሕንፃዎቻቸው ሲወድሙ ከመመልከት ያለፈ አቅም አልነበራቸውም። እንዲህ አይነቱ ጥቃት የተለየ መከላከያ ምላሽ ይፈልጋል። ይህም ለእስራኤል ሌላ ፈተና ይዞ ብቅ ብሏል። ጥቃቱ በቀጥታ ከኢራን የመጣ ቢሆንም በየመን ወይም በሂዝቦላ ካሉ የውቲ አጋር ኃይሎች ጋር የተቀናጀ ሊሆን እንደሚችል ተንታኞች ይናገራሉ። በተለይም ጥቃቱ የተካሄደው በምሽት መሆኑ ለእስራኤል መከላከያ ጥቃቹ አዳጋች ሆኗል። ኢራን የእስራኤልን ጥቃት ያላትን ኃይል ሁሉ አስተባብራይ በቀል ዱላን ማሰረፍ ችላለች። የኢራን የማይታመን ወታደራዊ ኃይል በብዙዎች ዘንድ የማይታመን እውነታ። ምንም እንኳ ለአስርት ዓመታት ማዕቀቦች የሚፈራረቁባት ኢራን የዓለም ሀገራት ማዕቀብ በመካከለኛው ምስራቅ ትልቁ የባለስቲክ ሚሳኤል ኃይል ይህም ከ3000 በላይ ሚሳኤሎች እስከ 2000 ኪሎ ሜትር ማጥቃት የሚችሉ በዩክሬን ሩሲያ ጦርነት ላይ ሩሲያ የምትጠቀመው እንደ ሻይድ 136 ያሉ አጥፊ አውሮፕላኖችን ጨምሮ አስፈሪ ድሮን ኢንዱስትሪ ባለቤት ስትሆን በ10 ሺዎች የሚቆጠሩ ሮኬቶችን የያዙ ፕሮክሲዎች ወደ እስራኤል አነጣጥረው በተጠንቀቅ ይጠብቃሉ። በተጨማሪም በሂዝቦላ ብቻ ከ150 ሺህ በላይ ሮኬቶች እንዳላት ይነገራል። በሌላ በኩል በዓለም አቀፍ ደረጃ በጣም ኃይለኛ ከሆኑ የሳይበር ተቋማት መካከል ኢራን ተጠቃሽ ናት ከመሬት በታች የሚሳኤል ከተሞችና ሰፋፊ ዋሻዎች በወታደራዊ ቪዲዮዎች ተቀልጠዋል የሚገርመው ደግሞ የኢራን ሻይር ሰው አልባ አውሮፕላኖች ከ20 ሺህ ዶላር ባነሰ ውጪ ነገር ግን በቢሊዮን ዶላር የሚቆጠሩ የመከላከያ ስርዓቶችን በብቃት ማጥቃት መቻላቸው ነው የተደበቁ ወይም ያልተለመዱ የጦር መሳሪያዎች ምንም እንኳ የተረጋገጠ ማስረጃ ባይኖርም ሃይፐርሶኒክ ሚሳኤሎችን በማዳበር ኢራን ትጠረጠራለች። በዘመናዊ የባህር ኃይል አደረጃጀትም ኢራን የተመሰከረላት ናት። ይህም ትናንሽ ፈጣን ጀልባዎች፣ ብሎም ጸረ የጦር መርከቦች፣ የባህር ፈንጂዎችና ሰው አልባ ጀልባዎች በባህር ኃይል አስፈሪ ሀገር አድርጓታል። በቴክኖሎጂው ዘርፍ የድሮን መንጋዎችና በአርቲፊሻል ኢንቴለጀንስ የሚነዱ ሰው አልባ ጦር ጀቶች ላይ ኢንቨስት በማድረግ ኃይሏን በማደስ ላይ ትገኛለች። በተጨማሪም የኢራን ወታደራዊ ተቋም በተለያዩ ስፍራዎች መገንባታቸው ቴህራንን ይበልጥ አስፈሪ ያደርጋታል። በማንኛውም ጊዜ ለኢራን ጥቃት ሊሰነዝሩ የሚችሉ ወታደሮችን በሂዝቦላ፣ ሁቲ፣ ፒኤምኤፍ ውስጥ ይገኛሉ። ወደፊት የሚደረጉ ጦርነቶች የሳይበር ጥቃት ስጋቶችን ይዞ ብቅ ባለበት በዚህ ሰዓት ኢራን ለሚመጣው ማንኛውም ጥቃት አጸፋውን መመለስ እንደምትችል ይህ ትልቅ ማሳያ ነው። ከጥራት ብዛት የሚል ያልተለመደ ስሌት አንዳንድ ጊዜ ስልታዊ እርምጃዎች ከፍጥነት ጋር ተደምረው ጠላትን ሊፈታተኑ እንደሚችል የኢራን ጥቃት አስመስክሯል። ይህም እስራኤላውያን በአሜሪካ ድጋፍ እንኳን ሊከላከላት ያልቻላት የኢራን ጀብድ ነው። እስራኤል፣ አሜሪካና የባህረ ሰላጤ አጋሮች የሚሳኤል መከላከያ ትብብር ቅድመ ማስጠንቀቂያና የጥቃት መከላከያ ስልቶቻቸውን እንደገና ማጤን እንደሚገባቸው ትምህርትም ነውም ተብሏል። ከመሰረተ ልማትና ከወታደራዊ ተቋማት ጉዳት በተጨማሪ ኢራን በፕሮክሲዎች ጦርነት እንዲሁም በቀጥታ የአስፈሪነት አቅሟን ለጠላት ሀገሮች ብሎም ለአጋሮቿ አሳይታለች። ኢራን ያላትን አቅም በማጠናከር ተጨማሪ ስልቶችን በማጣራት የድሮንና የሚሳይል ቴክኖሎጂ እንደተሻለ ብቃት እንደምታሳድገው አስታውቃለች። ከዚህ በኋላ ዓለም የሳይበር ጥቃቶችና የጅምላ ሚሳኤሎች በጋራ ጥቅም የሚውልበት ተጨማሪ ጦርነት ያስተናግድ ይሆን? ሀሳባችሁን በኮመንት ያሳውቁን። እኛም ሁኔታውን ወደ እናንተ ማድረሳችን እንቀጥላለን። ሰላም ቆዩ።